የመጨረሻ ነው የማስጠነቅቀው። እኔ ፊት ለፊት አንተ ፊት ለፊት የምንሰማው ቃል ነው። ከዚህ በኋላ ከህይወቴ ውጣ። አሁን እሷ ህይወት ብቻ አይደለም እየገባሉ አላወቅም፣ እኔ ውስጥ እየገባ ነው ያለው። አንተ አስፈራርታት አለመሆኑበአስፈራራት ይህ ምን ባደርግ ነው የሚሻለው? ትሰማኛለህ? ይህ የሚያሳይ ልብ ድፍን መሆን ነው የሚያሳይ ከማን ጋር እያወራ ድሮ፣ ራሱ ልትገነዘብ አልቻልክም?

ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ከእግዚአብሔር ይመስገን ሁሉ ሰላም ነው። በያላችሁበት ሰላም፣ ፍቅር፣ ጤና መኝላችኋለሁ። በጣም ያምላክ ሀገራችንን ሰላም እንዲያደርግልን ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩ ቪዲዮን ስጀምር እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደወል ቡታን በመጫት ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ትናንት ማታ በዳኒ ቤት የተለቀቀ አንድ ቪዲዮ ነበረ በጣም ብዙዎቻችሁ የሚያስቅ የሚያዝናና እንዲሁም የሚያስተምር ልጆች ሰዎች ልብ እንዲሉ የሚያደርግ ነገር የጻፋችሁ ብዙዎች አላችሁ ከዛ መካከል በጥቂቱ እንግዲህ የዳኔና የጽጌ ስራ ድራማ እንደሆነ እና ስራቸውን እየሰሩ እንደሆነ ብዙዎች ስትናገሩ አይቻለው። እንዲሁም ደግሞ ስለ ዶክተር አብይ ማለት ነው ስለ መንትያ ወንድሙ ስትናገረው አይቻለኝ። እኔም በዛው ጥቂት ጨምሬበት የእናንተ ሀሳብ ሰፋ ሰፋ ለጠጥ ቦርቀቅ አድርገው እንለያያለን ማለት ነው። እንግዲህ ከሰሞኑ አይታችኋል፣ ተደጋጋሚ እንደዚህ አይነት ተከታታይ ሲትኮሞች፣ ተከታታይ ድራማዎች በዳኒና በጽጌ ቤት እየተለቀቀ ነው። እንግዲህ ይሄ ነገር ድራማ አይደለም ብላችሁ ድርቅ ለምትሉ ማሳመኛ ልንገራችሁ። እውነት ትክክለኛ ነገር ቢሆን ማለት የስራ ባይሆን ኖሮ በዳኒ ቤት በጽጌ ቤት እየተፈራረቀ አይለቀቅም ነበረ ቪዲዮ። ልጆቹ ተመካክረው ወደው ፈቅደው ስራቸውን እየሰሩ ነው ያሉት ማለት ነው። በዚህ መካከል በጣም የሚዋደዱ በጣም የማይለያዩ ምርጥ ጓደኛሞች እንደሆኑ ደግሞ ልነግራቸው እወዳለሁ። ግን በኮሜንት በጣም ብዙዎቻችን ዳኒ አንት ምንትስ አንት ምንትስ፣ ጽጌ አሁን እንዲያረግሽ እንዲያረግሽ ምናምን። ግን በዚህ መካከል በጣም የተመቸኝ ነገር ቢኖር በዚህ ትወና ላይ ረጋ ያለ እና ትልቅ ሰው ስላስገቡ በጣም ደስ ብሎኛል። ምክንያቱም ይሄ ሰውዬ ብዙ ያየ ረጋ ያለ ነው ያስታውቃል፣ እንደዚሁ ከፊቱ እና ወጣቶች ቢሆኑ ጸብ፣ ድብድብ፣ ጭቅጭቅ ብቀ የሆነ እንትን ነገር ትርምስ ነበር የሚመጣው ማለት ነው። ግን አሁን ላይ እስካሁን ከሰሩት ይልቅ አሁን የተሻለ ስቴፕ እየሄዱ ነው የሚገኙት ማለት ነው። ለምን ምንድን ነው እንትኑ? ሰውየው ትልቅ ሰው ስለሆነ ምራቁን ዋጥ ያደረገ ሰው ስለሆነ ሁሉን ነገር የሚያደርገው በልህ ወይ በጉልበት ሳይሆን በማስጠንቀቂያ ወይም ደግሞ ቀድሞ በመናገር ነው ማለት ነው። ስለዚህ ትናንትናም እንግዲህ ዳኒን አስጠርቶት ህማንቁርቱ መጨረሻ ጋርዱ እኔ ግን የጋርዶች እንጀራ አሳዝነኝ ሀያ አራት ሰዓት ተገትረው ይተኛሉ መቼ ሆነው የሚተኙ ሲተኙ ራሱ ከጎኑ ቆሞ ነው የሚሳስበው መሰለኝ ያው በተራ ማለት ነው በጣም ከባድ ነው ከዚህ ውስጥ ይሄን አይነት እንጀራ ውስጥ ያላችሁ ሰዎች እንደ ፈጣሪ እሱ ያውጣችሁ ሌላ ምንም ልላችሁ አልችልም ሚሊየን ልትበሉ ይችላላችሁ አሪፍ ደግሞ ሊከፍላችሁ ይችላል ግን አንዳው ተገትሮ ሰው ጠባቂ መሆን እኮ ከባድ ነው በእናታችሁ ለማንኛውም ጋርዱን ንቅር ያደረገው ሲል ተውተውተውተው ይላል በመሀል በመሀል ማለት ነው እና በመጨረሻም ዳኒ ማንቆርቱን ተይዞ ከቤት ተባሯል ማለት ነው። ጽጌ በጣም ጎበዝ ተዋናይ ናት። እውነት ለመናገር ሲሪየሷና የምትታው ነው። ሁሉንም ነገር እንደገና ደግሞ በቃ አታስ እንትን አትልም። ፈታ ነው ማለት ሲሪየስ ሆና ነው የምትሰራው። ምንም የሚለይባት ነገር የለ። ምክንያቱም ከቤቱም ጀምሮ እናውቃቸዋለን። ታውቃላችሁ፣ እነሱ በዚህ ነው የሚታወቁት። ግን በመሀል በመሀል ከሌሎች ዩቱበሮች ጋር ሲመጡ የሚያስጠላ የሚያስጠላ ስራ እየሆነ ነበር። አሁን ላይ ደግሞ በራሳቸው መንገድ ሁለቱ ብቻ ሲጣሉም ሲዋደዱም ሁለቱ ላይ በጣም ያምራል። በነገራችን ላይ ማለት ነው ግን ዩቲብ ቲም ይፈልጋል። እውነት ነው፣ በቲም ነው የሚሰሩት ነበር የሚሰሩት ታውቃላችሁ። እነዚህ ሁሉ እንዳለ አሁን ለየብቻቸው የተበታተኑት በሙሉ ቡታጅራ ከመጡት ውጭ፣ ከነ አብርሃም፣ ከነ ሩታ፣ ከነ አብርሽ ምናምን ውጭ ያሉት ጠቅላላ እዚያ አዲስ አበባ ውስጥ የነበሩት አብረው ነበር የሚሰሩት ካስታወሳችሁ ማለት ነው። እየተበታተኑ እየተበታተኑ ሲጀምሩ ማለት ነው እየተበታተኑ ነው አሁን ላይ ያው በየራሳቸው አይዲያ እየመጡ ያሉት። ግን አዳዲስ ሰው በየቤታቸው ማምጣት ጉሮሬ ነው ያዘን ጌታ ሆይ ማለት ነው የወር ያለ ያሰኘ አዳዲስ ሰው በየቤታቸው ማምጣት ሁሉም ላይ ሰብስክራይባቸው እንዲጨምር እና ኦዲንሳቸው የተለየ አዳዲስ ኦዲንስ እንዲመጣ ያደርጋል። ዩቲብ በቲም መጫወት ይፈልጋል። ለዛ ነው አሁን እንደምታዩት እና ሀይሚጋ እና ብሩኬጋ እና ብርሽጋ ያለው ነገር አዳዲስ ሰው ሲመጣ ሰብስክራይባቸውን ዩት በአንዴ ነው ኦቨር የሚወጣው። እና አዲስ ሰው ወደ አንድ ዩቲዩበር ህይወት ሲገባ ሁልጊዜ እንትን አትሁኑ፣ እንዴት ልበላችሁ፣ ቁጥብ አትሁኑ። በቃ ያን ሰው ወደ እሱ ህይወት እንደገባ ከሱ ጥቅም ፈልጎ እንደመጣ አታድርጉ። ማንም ያለ ጥቅም የሚጠጋ የለም። ሁሉም ሊጠቃቀሙ ነው። በቃ ለቃ አሁን የእኛ ፍቅርና ፉፉ እየሰሩ ያሉት ነገር አለ አይደለ? ማነው ማሂ ገብታለች፣ ማሂና ሀሰን ገብተዋል፣ በዚህ ቪዲዮ ማለት ነው። በቃ እየተጠቃቀሙ ነው። ማንም ወደ ማንም ህይወት አልሄደም፣ ማንም ወደ ማንንም አይጠቅምም፣ አይጠቃቀምም። የጋራ ጥቅም ነው። እዚህ ጋ አንድ አንድ ዩቲዩበር ሲሄድ ያም ከዛኛው ይህም ከዛኛው የሚጠቀመው ነገር አለ። ስለዚህ እከሌ ከሌን ጠቀመው፣ እከሌ ከሌን ጠቀመው ባትሎ ደስ ይለኛል፣ ምክንያቱም እንደ ስራ አይታችሁት የሚሰሩትን አበረታታችሁ ብታልፉ መልካም ነው። እነሱ ጋር የትኛው ዩትበር ጋር ምንም አይነት ጸብ የለም አሉ ሪል የሚጣሉ ግልጽ ነው። ግን ሲጣሉ ተጣልተው በጣም በዛው ይለያያሉ ይቀራሉ። የሆነ ጊዜ የሚቋጭ ነገር አይደለም። ምናልባት ከአመት በኋላ ከስድስት ወር በኋላ ታርቀው ግን ደግሞ አብረው ላይሰሩ ይችላሉ። ያ የተለያዩበት መንገድ ነው የሚወስነው፣ የተጣሉበት መንገድ ነው የሚወስነው። ሰው በስራ እንኳን አይደለም ከሌላ ሰው ጋር እግር ከግር ይጋጫል አይደለ? በዛ ምክንያት በተለያየ ሀሳብ፣ በሀሳብ አለመገናኘት፣ አለመስማማት፣ ልዩነት፣ ጸብ ሊመጣ ይችላል። ስለዚህ በዛ መካከል ሲለያዩ፣ ግን እኔ በጣም የሚያስጠላኝ ነገር መጎዳዳት የሚባለው ነገር አለ። ያ ደግሞ ኔ አይመቸኝም ምክንያቱም ያደረጋችሁትን ነገር ማሳለፍ በተለይ አዳዲስ ዩቲዩበር ምንም ሳይኖራቸው ከዜሮ መጥተው በዛ ሰውዬ ቻናል ተከፍቶላቸው የዛ ሰው ኦዲየንስ ሰብስክራይብ አድርጎት ጥግብ የሚል ሰው በጣም ነው የሚያስጠላኝ፣ አይመቸኝም። ሁሉም የራሱን ቻናል ይዞ መጥቶ የሚሰራ ሰው ኦኬ ተጠቃቀመም፣ አትዩም አትሉም እንትን ትላለህ። ይሄኛው ግን አዲስ መጥቶ በዛ ቻናል ታይቶ ኢትዮጵያን ሊከፈትለት ብለን አጨብጭበን ተከፍቶለት የራሱን እድገት ካገኘ በኋላ ያን ሰው የሚያደቅ ሰው በጣም ነው የሚያስጠላኝ። አይመቸኝም። መደገፍም አልፈልግም፣ እንደዚህ አይነቱን ሀሳብ ማለት ነው። ምክንያት ተደጋግፎ ማለት የሚባል ነገር አለ። ከዛ በክፉ ቀናችሁ በመልካም አድርጋችሁ ያለፋችሁትን ቀን አስባችሁ ክፉና መጥፎ ነገር መመኘትም ሆነ ማድረግ የለባችሁም። ይሄ የራሴ እህታዊ ምክሬ ነው። እዚህ ቀጥል ደግሞ በዩቲበሮች ምክንያት የምትጣሉ ቅመሞች ዬ ብዙ የምትሰዳደሩ ቅመሞች ዬ ወደ ራሳችሁ ተመለሱ። በቃ ጊዜው ተለውጣል ዘመኑ ተለውጣል አምና በነበራችሁበት ዘንድሮ ማትሄዱ፣ በቃ ራሳችሁን ቆም ብላችሁ አስቡ። እኔ የቱ ጋ ነኝ? ምን እያደረግኩ ነው? ማን ነው ምንድን ነው የሚለውን ነገር ወደ ራሳችሁ ብትመልሱት መልካም ነው። በተለይ ዩቲበር ዩቲበር አሁን ስትሆኑ ልክ ፋሚሊ ናችሁ። እውነት ለመናገር ቲክቶከር እና ዩቲበር ስትሆኑ ዝም ብሎ አሁን አለ ኦዲንስ፣ በቃ ምንም የሌለው ቲክቶክ የማይጠቀም የኢትዮጵያን የሚጠቀም ሰው ለማድረግ ብቻ የሚጠቀም ሰው እና ቲክታክን ስራዬ ብሎ የሚሰራበት ሰው ዩቲዩብን ስራ ብሎ የሚሰራበት ሰው አንድ አይደለም። ዩቲዩብን ስራዬ ብለን የምንሰራ ሰዎች ፋሚሊ ነን፣ በቃ ፋሚሊ፣ እንደ አንድ ቤተሰብ ታውቃላችሁ። ቲክቶክ ላይ ሂዱ እስኪ የሆነ ገስት ላይ ገብታችሁ ስታወሩ እንደማታውቁ ሰው ነው የምታወሩት ወይስ እንደምታውቁት? በቃ ፈታ ብላችሁ እኔ መጀመሪያ የገባሁበት ቀን ቢሆን ራሱ ሰዎቹ አዲስ ናቸው ምንድን ነው አልልም፣ ፈታ ብዬ ነው የማወራው። ያ ማለት ቤተሰባዊነት ስሜት ይሰማችኋል ማለት ነው። እንዲሁም ደግሞ ኦዲየንስ በጣም ምርጥ ምርጥ ኦዲየንስ ዩቱብ ከፍቱ ጀምሮ የተከተላችሁ ኦዲየንስ፣ ኮሜንቱ ያበረታችሁ አንዱ በውስጥ ይመጣል እንዲህ አርጊ ሳምሪ እንደዚህ አርጊ የሚሉኝ ሰዎች እና አዳዲስ መጥተው የተሰማቸውን በአንድ ቪዲዮ ሀሳብ የሰጡት የሚወጡ ሰዎች ለእኔ እኩል አይደሉም። ገባችሁ? ቦታ የምትሰጡት አለ፣ የምታቀርቡት ሰው አለ። ወይም ደግሞ በቃ ቤተሰቤ ቢሆን የበለጠ በላቸው የምትጓጉለት ሰው አለ። ስለዚህ እንደዛ ነው። በማንኛውም ቦታ ላይ ቲም ይኖራል። ቲሙ ሲፈርስ ደግሞ ሌላው ሌላውን ጥሎ ማለፍ ወይም ደግሞ ሌላው የሌላውን ስም ማንሳቱ በጣም ነው የሚያስጠላው ለማለት እወዳለሁ። በተረፈ ጽጌና ዳኒ ይመቻቸው፣ ሂዱበት፣ በቃ ሂዱበት። ውጥንቅጥ የሌለበት የራሳችሁን ዓለም ነው ይዟችሁ እየተጓዛችሁ ያላችሁት። እንግዲህ ቀጣይ ደግሞ ሽማግሌ ይላካል አይላክ የሚለሆነ ያለን። እወዳችኋለሁ። መልካም ጊዜ ይሆንላችሁ። ቻው ቻው።